ናታን ያፌትን ማጥቃት አስቧል። ናታና ጽዮን በአንድ እስር ቤት ታስሯል። ነገር ግን ናታ ሊወጣ ነው። መውጣቱ ግን ማንም ሰው ሊያቅ አይፈልግም። ለምን ቢባል ያፌትን መበቀል ያፌትን ያው መጣል ይፈልጋል። ምክንያቱም ያፌት የሚያውቀው ናታ እስር ቤት መሆኑ ነው። ነገር ግን የዛ ነው ሰው ሊያቅ ያልፈለገው ናታ ናታን ወጥቶ ያፌትን አዘናግቶ ለመጣል አሁን ትክክለኛው ጊዜው እንደሆነ ያው ተናግሯል ማለት ነው። ሌላ ብዙ ችግር ይፈጠራል። አሁንም ጽዮን እስር ቤት መሆኗን አያውቅም። ከወጣ በኋላ ጽዮን ታስራለች፣ እስር ቤት ነች ቢባል ምን ሊሰማው ይችላል? ሌላ ብዙ ጭቅጭቅ። ኤፍራታ ከሀሳቧ ፍንክች አላለችም። ሀሳቧ ሀሳብ እዛ አድርጋ ይዘዋለች። ከሀሳቧ ምንም ወዲም ወዳም ልትል በቃ የሀሳብ ሰው ነች። ናታምን እንደታሰረ ብታውቅም ለምን እንደታሰረ እንዴት ታሰረ፣ ይሄ ነገር ግን ታውቃለች። ነገር ግን አላማዋን እቅዷን መጀመር አስባችሁ ነገር ስላለ እቅዷን ለማሳጋት ፈልጋለች አሁን ግን አስራ አንደኛው ሰዓት የደረሰች ይመስለኛል ያፌት በአሁኑ ሰዓት ቢቆይ መትንሽ ጊዜ ነው ሊወገድ ነው ነገር ግን ትንሽዮ ደግሞ ያፌት አለ ማን አቤል የሚባለው ትንሹ ያፌት ትልቁ ያፌት ቢሄድም ትንሹ ያፌት ደግሞ በቦታው ይተካል ምክንያቱም አሁን የሚሰራው ስራ ስለ ሴቶች ነው የአፌት ስራ ነው። የአፌት ሴቶች የራሳቸው ሴቶች ነው እንግዲህ ያስመለጠው ባለፈው። አሁንም የያዘው የአፌት ሴቶች ናቸው። አሁንም ስልጠና እየወሰደ ነው ማለት ይቻላል። የአፌት በስልክ ሲያወረሰማው እንግዲህ እሱም የሚያደርገውን ተግባሩ ነው። እንደ ደስ ይላል፣ ቁጭ ብሎ ማዘዝ ብሏል። ስለዚህ ይህ እየተማረ ነው ማለት ነው። ነጌብ እንደዛ ነው የሚያደርገው። ምናልባት ተወገደ የተባለችው ከታገዱ ሴቶች አንዷ ብሌን ትመስለኛለች። አዎ ስራም ፈታለች ሳምንት ያህል ነገር ግን እስካሁን ምንም ለውጥ የለም፣ የተሻላትም ነገር የለም ተብሏል። እሱም ሳምንት ድረስ እንዴት ነው አስራችሁም የምትቀልቡት ካልሰራች ብሏል። ግን የሚሰሩት ስራ ምንድን ነው? ሰልፍ ጠይቅ፣ ያው የሚታወቅ ነው፣ ሴቶቹን አግቶ ምን እንደሚያደርጋቸው ተናግሯል። ባለፈው ስለዚህ የባለ ሀብቶችን ስለሚሸጥ ነው። እኔ ስራ መስሎኝ ነበር፣ ከኋላ ነው ያሰብኩት፣ እና ይሄ ስራ አይደለም በሉኝ። ያፌት ብር ስለሚያበጡላት ስራ ሊሆን ይችላል፣ ግን ስራ አይደለም። እኔ ብሌን ምናልባት እዛም ቦታ ሊለቋት እንደገባች ከሆነ እንደምናስታውሳት በቀላሉ ነበር የገባችው፣ እንደዛውም በቀላል የሚወጣ መስሏት መረጃና እንደዚሁም ደግሞ ማስረጃ ይዛ ለመውጣት ነበረ በቀላሉ የገባችው። ነገር ግን እንዳያሰበችው ሳይሆን እንዳላሰበችው ነው የሆነው። ነገራቶችን ጠንከር ብለው ለማምለጥም ሞክራ ነበር። ከዚህ በፊት ሽንድ ቤት ምናምን ሄዳ እንግዲህ፣ ይህ ታሪኮ የሚባለው ተንከሴ ስለሆነ በአይን ቁራኛ ይጠብቃት ነበረ። ያው ይዟት ወደ ቦታው መልሷታል። እሷም ይህ ሁሉም ይፈጠራል አላለችም ወደዛ ስትገባ እንዳየናት ከሆነ ከሁሉም ባይሆንም ከተወሰነ ሰዎች ይሄ ቦታ ሄዳለሁ ባትልም መጥፊዋ ግን ተናግራ ነበረ። ቤዛም ያን አሁን በአሁኑ ሰዓት አቀጠለት። ነገር ግን እኔ አሁን ሲመስለኝ አመመኝ ብላ እንትን ትበል እንጂ ያመመት አይመስለኝም። ምናልባት ታማ ስራ ስታቆም አውጥቶ የሚለቋት ነው መሰለኝ። ነገር ግን ያፌት ጨካኝ ስለሆነ እዛው ጨርሷት ለምድ ነው የኔ የምትነግረኝ ሲለው እና ለማን የታሪኩ ንገረው። ታሪኩን ነግረነዋል። ቢዚ ነኝ የሚለው አያችሁ፣ የጌታም ጌታ አለው። ስለዚህ እኔ የጠበቅኩት በቃ አውጥታችሁ የሆነ ቦታ ላይ ጣሏት፣ እንደዚህ አድርጓት ነበረ መሰለኝ። ነገርስ ግን ሰውየው ጨካኝ ስለሆነ እዛው ጨርሷት አለ። ጨርሷት፣ ሌላ ክፋት ክፋቱ ጥጉ የሌሎችም ትምህርት እንዲሆኑ እንድትሆን በፊታቸው ነው አለ ይሻላል አላውስ ወደወዩ አዎ እንደዛ አድርጎ የሌሎችም ያኔ በፊታቸው በተሰበሰቡ ወይም ደግሞ በታገቱ ሴቶች ፊት ያው ግደላት ማለት ነው በተዘዋዋሪ ያፌት ይሄን ነክር ነው ታንኮሉ ማለት ነው እሱ በዛም በዚህም ብሎ አሁን ለትንሽ ጊዜ ነው እንጂ ያው መድረሽ እንትኑ መጥፊያው ሰዓት ደርሰዋል ግን የከበደው ደግሞ ከሱ የባሰ ደግሞ አለ ትንሹ የእሱስ ነገር የሚደረጋት ትንሹ አቤል ወይም ደግሞ ትንሹ ያፌት ሆኖ እንደሚቀጥል ነው። ካሁኑ እንደው ጽዮን፣ ያው ከወጋሽ አይቀር እንደው ሙሉ ለሙሉ እዛው ገርግተሽ ቢሆን ኖሮ ምን አለበት? እዛስ እሱ ብታጠፊው ኖሮ ያኔ። አሁን ደግሞ ናታ ከእስር ቤት ሲወጣ ማነው ሊያጠፋው ነው? ያፌት ማለት ነው። ስለዚህ ግልግል ነበረ፣ መገላገል ነበረ። እኛም እያዘን ከዚህ ሁሉም እያዘነ እያሰላሰለ መኖር ያው ትንሽ እንትን ነው። ብቻ ይሁን እንደው በያዘጅሽን አሁንም የሆነ ድር ካገኘሽ ከወጣሽ ሞክሪው ማለት ነው። ሌላው ጽዮን እንድትፈታ ምንም አላደረገችኝም እንትን ነው ብለ ሄድና መስገር ጽዮን ትውጣ ብሎ ተናግሮት ነበር። ለምንድነው ብለው ለምን አላጠፋችም እና ይሄ ሁሉም አድርገኝ ታዲያ ስማኝ ነው ሄደችው እንዴ ብሎ እሱም መልስ መለሰ። ነገር ግን ያፌት ያም ሆነ ይህ ሄዶ እንዲያስፈታት ነገር ግን ያ ስጠቆምም ደግሞ ሰውየው እራሱ ነው ማለት ነው። አንደነ እንዴት ሲባልም ዝም ብሏል። ዝምታ ከመረጠ አዎ ማለት ነው። አዎ እንደዛ ነው። እሷ እንዲታሳሰር እንዲታሰር መረጃ ማስረጃ ሰጥቶ ያሳሰራት እሱ ራሱ ነው። አዎ ለዛ ነው የደመደመው። ስለዚህ ግን ጥሩ አይደለም እውነት ለመናገር አዎ ጥሩ አይደለም። ዲያራም የእናቷን ቢኒን አስፈችልኝ ቢኒን ይፈታል ለከዛ ነው ወይ ስልኩን ዘጋ፣ ስትል እሪ ድብን እናለች። እናቷም አሁን አይደለም ድሮ ነበረ፣ አሁን ከቁጥሬ ውጭ ሆነሻል፣ ምንም እያናገርሽኝ አይደለም። ስለዚህ የምትፈልጊው ነገር አላደርግም ነው ባጭሩ ማለት ነው። አው ግን የፈለገችው እሷ ምንድን ነው ነው ያቺ ደግሞ ተስፋ ለመቆርጠ መደወሏ ነው። ያም ሆነ ይህ ታስፈታለች ብዬ አስባለሁኝ። እሷ የእሱ ብላ ሳይሆን የራሷ የገንዘቧ የጠቅሟ ይመስለኛል። አዎ በቀጥታ እንደዛ ነው። የዛ ነው ነገራቶቹ እንዲሰራለት እንዳይበላሽ ነገር ብዙ ቦታ ነው አይደል የምትልከው። አዎ ለዛ ይመስለኛል። ይምጣ ያለችው ሌላ የምንም አደለም። ሌላ ማነው ቢኒ ነገራቶችን የሚያይበት እንትን፣ አርቆ በሰፊው ነው የሚያየው። እንደው እናታ ብዙ ጊዜ ያው ወዳ ወዳው ነው እንትን የሚለው። እንደምናለው እንደ ቤኒ የበሰለ አይደለም። በነገራች ላይ ያው ሙያ አለኝ ብሏል ባለፈው የተማርኩትም ስለ ሕግ ምናምን ነው ብሏል። ተቀጥሬም ሰርች ያለሁ ብሏል። አዎ፣ ግን እንደ እናታ አይደለም። ነገራቶቹን አርቆ ያስባል። በአንዴ በአንዴ አይደለም። የእሱ ይሄ ቢደረግ ከዛ በኋላ ይሄ ቢደረግ፣ እንደዛ አርቆ ሰው እንዳይደርሰበት ወደዛ ሄዶ ነው የሚያስቀምጠው። ናታ ግን ወደ ወደው ነው። በዚህ በዚህ አትገናኙ። አዎ በዚህ በዚህ አትገናኙም። ያም ሆነ ይህ ያፌትም ይፍማን ነው። ያፌትም ይወገዳል። ማን ነበረ? ያቤልም በያፌት ቦታ ይተካል። ከዛ በኋላ የሚፈጥረው እናያለን። ናታን ይህ ስራ ለመስራት ነው ምክንያቱ ማንም ሰው እንዳያቅም ያደረገው። ስፈታ ማንም ሰው እንዳያውቅ በድብቅ ፣ ስለዚህ ሴትዮ መታቀም ማለት ነው። በዛ ሁኔታ የትኛው ሴትዮ ምን አገባት? ረ አይደለም፣ እንደዛ አይደለም። አዎ፣ ሴትዮዋ የምታስፈታው ማለት ነው። የደረናት ልታስፈታው ነው። ግን እሷ ካስፈታችው ደግሞ ስራው ጋር መሄዱን አይቀርም። ግን አሁን የሚደራደርላት ሌላ ሰው ነው። ሌላ ሰው መቶልኛል ብለዋል። ሌላም ሆነ ሊልችም ሆነች ማንም ይምጣለህ ንባከን ይሄን ያፌት የምታስጠፋው መንገድ ካለ ያው አስጠፋው ማለት ነው። አስወግደው፣ አስወንጭፈው። ምነው ሁሌም እንደ አንዳንዴ ወንድ ወንድ መሽተት አለበ። ሁሌም እንደ ሴት ሴት ሳይሆን እንደ ወንድ ወንድ። ስለዚህ ያው በተግባር ያፌትን ተግብረ አሳየን ማለት ነው አለ ማነበርክ ናዳ ቅድማ ወርጅ የነበረ ነው። ስለዚህ እንደዛ ብታደርጊ የተሻለ ነው። ቁፍጠን በር ቁፍጠን ቁፍጠን፣ እንዴ ለምን መሽለጥለጥ ነው? ያው እንደዛ ወንዳው እንደሆነ አንድ ሁለቴ በቆስ ብትዮም ያው ይጠፋል ማለት ነው። ከዛ ትንሹ በነገራችን ላይ ብቻቸው አይደለም የሚሰሩት ትንሹ አቤልም ያው ትልቁ አፌት ይሆናል። ሊለወጡም ከዚ መጀመሪያው ሊሻሉ አይሻሉ ይችላሉ፣ ያኛው ሲወገድ ማለት ነው። ከዛ አይተነ አስተያየት እንሰጣለን። ባይሆን ደግሞ ማነች ጽዮን፣ ትጨርሳለች እንደ ጀመረችው ሰላማችን።